ውድና የተከበራችሁ ይችን ሽሮ ከመዳም ቤት ሁኜ ሽሮ ምንም ሳልገዛ ምንም ሽሮ ሳልጠቀም እንደዚች ርጌ ልክ ሽሮ ትክክለኛ ደግሞ ሽሮ ነው። ደቅ ደቅ ደቅ እያረኳት እንዳለውኝ እንዴት አርጌ እንደዚች እንዳን ተከታኳት እኔ በጣም ከምነግራችሁ በላይ ሽሮ አድናቂ ነኝ። ሽሮ በጣም እወዳለውኝ። ና በቃ ሽሮ ሲያምረኝ እንደዚች ያርጌ ለምን እስኪ አልሞክረውም ብዬ ሞከርኩት። እንደሞከርኩት ተሳካልኝ። በጣም የሚጥም ነው። እኔ በተደጋጋሚ እየሰራው የምበላው ነው። እስኪ ደግሞ እኔ ሞከርኩት ጓደኞች የሚሞክሩት ቤተሰቦች ብዬ ያመጣውላችሁ ሙሉ ቪዲዮውን እያያችሁ ስሩ። ወላሂ በጣም ነው ተወዱታላችሁ፣ ታደንቁት ኝማላችሁ ብዬ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እንዳትዘነጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ አወቶች፣ ተከታዮች፣ ቤተሰቦቼ፣ ሰላም፣ ጤና፣ ስኬት የተተረፈረፋ አላህ ያርግላችሁ ምኞቴ ነው። ዛሬ ብቅ ብያለሁ። እየጠፋ ነው እንግዲህ ከይቅርታ ጋር ማለት ነው። ያው በሳምንት ሆኖ ለመመጠው እና ዛሬ ምን ይዤላችሁ እንደመጣሁ ይኸው። ምን ይመስላችኋል? ሽምብራ ወይም አተር ነው። እኔ ሳየው ሽምብራ ይመስለኛል። የተከካ ሽምብራ ይመስለኛል። ግን ይሄ ነው። እንዴት ነው ተዘቀዘቀ እንዲ ው ይሄ ማለት ነው። ይሄ ምንድን ነው የምናደረገው መሰላችሁ ሽሮ ለመስራት ማለት ነው። እዚህ ቆልቶውና አምሰዋለሁ እኔ መቅበሻ ላይ አድርጌ እቆላዋለሁ። ልክ እንደ ሀገራችን ሽሮ ስሰሩ እናቶቻችን ቆልተው ምናምን አይደል የሚፈጨው የሚያስፈጩት ስለዚህ እኔ እንትን ላይ አድርጌ እቆላዋለሁ። መጥበሻ ላይ አርጌ ማለት ነው። ከዛ እንዴት እንደምንሰራው አብረን ተከታተሉኝ፣ አብራችሁ ቆዩ። በመዳም ቤቱ ናቸው ሳትቸጋገሩ፣ ሳትጨናነቁ እንዴት እንደምትሰሩ ነው። እስኪ ወደ ምድጃችን እንሄድ እና እስኪ ላሳያችሁ። ላዙ አያችሁ፣ ይሄው እዚህ ጋር ነው ማለት ነው እንቆላውና ቀይ አርገን እናምሰዋለን። ቆይ እስኪ ላቆምና ካሜራውን፣ አያችሁ እሳት ለመለኮስ ነበር ካሜራ የቆምኩባችሁ። እንደዚህ አርጌ እሳቴን ቀነስ አርጌ ቡኒ እስከሚሆን አምሰውና እንመለሳለን። ይሄ ሁላችሁ እንደዚህ ብሎልኛል፣ ያረም ይመስሉ እንዲህ ካሜራው ነው እንጂ ካሜራው ላይ ሳየው ትንሽ እነዚህ ደመቅ ደመቅ ብለዋል። ካሜራው ላይ ነው እንጂ ኖርማ በቃ እንደዚህ ነው መሆን ያለበት። እንደዚህ ቀጥ ክብሎ ድርቅ ካለልን በኋላ ሳል ያረገዋለሁ። ቆይ ሁድነ የተከበራችሁ ጓደኞቼ ማለት ነው። ሳላ ሳያችሁ ይሄ ሄል ሸመር እና ምስማር ወይም ደግሞ ቁሩንፉድ እና ጥቁር አዝሙድ ምንድነው ስም የሚባለው ይሄ ቁንዶ በርበሬ ሀባሶዳ ነው ማለት ነው። ሶስቱ አብሽ እዚህ ጋር ጨምሬያለሁ። ካሜራው ተቋርጦብኝ ነበረ፣ የቀረጹ መስሎኝ እሱ ለካ ቆሞ ነበር። ይሄ አብሽ እዚህ ጋር በትንሿ አታራችን እንደዚህ ቡኒ ሆኖልናል እና አሁን ትንሽ እንደዚህ ለብለብ እያራኩኝ እዚህ ጋር አቀላቅለዋለሁ እንደዚህ አርጌ ማለት ነው። ነጭ አዝሙድ ካላችሁ ከሞን እሱንም እንደዚሁ ለብ ለብ አድርጋችሁ ጨምሩበት። የተፈጨም ከሆነ ችግር የለውም እዛው እዚህ እንትኑ ላይ ስንጨምር ጨምሬ አሳያችኋለሁ ማለት ነው። እና ሌላ ቅመም ካሏችሁ ጨምሩ። እኔ ግን ለጊዜው ያለኝ ይሄ ነው፣ ባለኝ ነው የማሳያችሁ። ብያችኋለሁ፣ ባለፈው ራሱ ባለው ቤት ባለን ነው። እንደዚህ በረድ ይበለልና እንፈጨዋለን። ይኸው አሁን ትኩስ ነው፣ ለመፍጫችን ችግር ስለሚሆን ትንሽ ይብረድና እንደዚህ እንፈጨዋለን ማለት ነው። አያችሁ ማለት ነው፣ ይችን አድርጌያለሁኝ ቀረፋ ይሄ ከሞን ነው። ቆይ ለዚህ ኪች ትበቀኛለች። ከሞን የተፈጨ ነው። ያልተፈጨ ካላችሁ አሪፍ ነው። ይሄኛው ደግሞ እርድ ነው፣ የተፈጨ ነው። ያልተፈጨ ካላችሁ አርጉበት። ቀይ ሽንኩርት የደረቀ ዶቄት ካላችሁ ጨምሩበት። ነጭ ሽንኩርት እንደዛው። እኔ ጋር ነጭ ሽንኩርት አለ፣ ቀይ ሽንኩርት የለም። ስለዚህ ችግር የለውም። ቀይ ሽንኩርት ስንሰራ እንጨምራለን ማለት ነው እዛ ቀይ ሽንኩርት ቆርጠን ማለት ነው። እዚህ ጋር ይሄው ነጭ ሽንኩርት የተፈጨ ነው የደረቁ ማለት ነው። እና ደግሞ ባጨምሩበትም ችግር የለውም ነጭ ሽንኩርት መጠቀማችን ስለማይቀር፣ እንደዚህ አቀላቅለውና እንደዚህ አቀላቅዬ መፍጫዬ ውስጥ አድርጌ፣ ያችሁ ካሜራ ስለማይመቸኝ በእጄ እንደዚህ ላሳያችሁ፣ መፍጫዬ ጋር ልትተተውና እመልሳለሁ። እና ወደችዬ ይሄው አያቸው እዚች ጋር አድርጌ መፍጫ ጋ ል የቅመም መፍጫ ናት። ልክ በቅመም መፍጫ መፍጨት እንችላለን ከቤታችን ሽሮ። በጣም እንደ እኔ አድናቂ ከሆናችሁ የሽሮ አድናቂ ነኝ፣ እና በጣም ነው ሽሮ የምወደው በነገራችን ላይ እና ያው እንደዚህ አድርጌ ስለምወድ ነው የሞከርኩትም ማለት ነው። እና እንደዚህ ክድን እናደርግና እፈጫዋለሁ። መውረድ አለበት በነገራችን ላይ አተሮ መቀዝቀዝ አለበት። ሳይቀዘቅዝ መፍጫችሁ እንዳታቃጥሉ፣ እና እስኪ እንዳላጨወባችሁ ጉዳዮችዬ በደንብ ድቅቅ አድርጋችሁ ነው መፍጨት። ያው በጣም በደንብ ድቅቅ አድርጌ ፈጭችዋለሁ እኔ መፍጫ እራሱ ጋለችብኝ ማለት ነው። እና በደንብ ድቅቅ አድርጋችሁ እንትን በሉ ፍጩት ማለት ነው። ዋው አያችሁ፣ እንደዚህ ድቅቅ ብሏል። በቀረ ደግሞ እንትን እንነፈዋለን በተረፈ የው ባላችሁ ነገር ነው። በዚህ ትልቅ ቢሆንላችሁ አሪፍ ነው፣ ግን ትልቅ ካልሆነ ይሄን ነው ትልቅ ያልኳችሁ። ትልቅ ቢሆንላችሁ አሪፍ ነበረ፣ ግን ትልቅ ካልሆነ ደግሞ እንደኔ እንደዚህ በትንሽ እየዋ ባለን ነገር ባለን ነገር በቃ መብቃቃት ነው። እንደዚህ እናረግና ወላሂ ሽታው ራሱ ማለት ነው በቃ ምን ልባላችሁ፣ በጣም ነው ደስ የሚለው ማለት ነው። ይህ ማለት ነው ሽሮዋችን ይሄን ይመስላል። በዚህም መልኩ ሁለቴ ሶስቴ ደጋግሜ ነፍቼዋለሁ። እንደዛ ነው የማደርገው። እዚህ ጋር የሽሮ ማስገመጫ ያለች፣ እዚህ ጋር ነው የምከታው እኔ ማለት ነው። ይኸው እንደምታወት ዝጭ ጋር ሽንኩርት ልቅቅ አድርጌ ቆርጬ

እኔ ነጭ ሽንኩርቱን ከቲማቲሙ ጋር እየፈጨቸዋለሁኝ ስራ ለማቃለል ብዬ ያው ኦሮሞ መዳን ፈቃዳቸው። አሁን ደግሞ ፍጡር ሰዓት ደርሷል። ስለዚህ ለማቃለል ብዬ ከቲማቲሙ ጋራ ፈጭቸዋለው ማለት ነው። በመሃል ለዚህ ክድ እናደርገዋለሁ፣ እንዲበስል ይህን ያልተበሰረልኝ የተፈጨውን ቲማቲም እና ነጭ ሽንኩርትን ጨምረዋለሁ። አንድ ቲማቲም ነው የተፈጨው ያው በዚህ መቀጥቀጥም ይቻላል። ማለትም ያው እኔ ስራ ለማቅለል ነው ብያችኋለሁ። አሁንም ክዳን እናደርገዋለን ለአራት ደቂቃ ለሶስት ደቂቃ ያክል ይሄ መጠጥ ብሏል፣ ውሃውን መጥቷል። ዋው ውሃውን መጥቶልኛል። ጥብስ እስከሚል ድረስ እንደዚህ እያማስተርኩኝ እየከደንኩኝ አበስለዋለሁ። ብስል እስከሚል ቲማቲም ቲማቲም እንዳይለን ማለት ነው።

ትንሽ ዋጣባረፍትበት እንዳይቃጠልብኝ እሳታችሁን ቀንሱ። እኔ እሳቴን ጨምሬ ነው የምሰራው፣ ምክንያቱም ሰዓት ስለሌለ ማለት ነው። ታውቃላችሁ፣ አንዳንዴ መዳም ቤት ስትሆኑ ነው ያው ለራሳችን የምንሰራውን ነገር ጊዜ ትኩረት ብዙ አንሰጠውም። ታውቃላችሁ፣ ለዛ ነው ለፈጡር ነው የምሰራው ለራሴ ማለት ነው። ስለዚህ አሁንም ትንሽዬ እንደዚያው ውሃ ጠብ አደረኩኝ አማስበዋለሁ ማለት ነው። እንደዚህ እያደረኩኝ ትንሽ ውሃ ጠብ ጠብ እያደረኩኝ አባስራዶት ማክሊን ብዙ ነው። በጣም በጣም ቀጭን ስለሆነ እኮ ነው የቦካው። ወፍራም ነማ ቢሆን ይደርቅ ነበር። ባለፈው አላየሽም እንዴት እንደደረቀ? እና ውዶችዬ እንደዚህ ሆነዋል። ያው በመሃል ይቅርታ ወሬ ገባ። አሁን ሽሮ አይደል እንጨምረው። ሽሮዬን ጨምራለሁ እንደዚህ ካለ ከዛ፣ ውሃ ጨምርበታለሁ ከሽሮ ማለት ነው። ይኸው ላችሁ ሽሮአችን፣ ይኸው እንደዚህ አንድ ባንካ ይበቃኝ። አንድ ባንካ በቂ ነው። ታውቃላችሁ በጣም ነው የሚወፍረው። ከዛ ከመቁሎ ጋር እንደዚህ ሽፍ ታደርጋታለህ እዚህው ላይ ከላይ መነስነስ ትችላላችሁ ሽሮ እንደ እንደ ባለቤቷ አሰራር ነው ከላይ መነስነስ ንሼ መስራት ትችላለሁ ግን ዛሬ እንደዚህ እያሳየኋችሁ ነው ያለው በቃ እንዳሉ አይጓጉል ምን አይል ምን አይል በቃ እንደውም ይሄ እንትኑ ጋር ምንድነው ስሙ ምንድነው የሚባለው ይሄ ከመቁሎ ከሽንኩርቱ ከቲማቲሙ ከነጭ ሽንኩርቱ ጋር እንደዚህ ከማጁ ጋር ጥብስ እናደርገዋለን ይሄ ወፈራው እያያችሁ ነው እንደ ገንፎ አይነት ነው የሆነው። እንደ ተጋቢ ነው ማለት። ስለዚህ አሁን እንደዚህ ውሃዬን ከለስ አረጋግበታለሁ። ትንሽ ውሃ አፍልታችሁ ተጠቀሙ። እኔ ቀዝቃዛ የተጠቀምኩት ግን ውለን ለመናገር ይሄው ምድጃችን ሞልቷል። መጣጃ ቦታ ማለት አልተገኘም። ከዛ ላይ ደግሞ በቃ ያው ቢዚ ሆንኩኝ በዛ ነው። ውሃ ትንሽ ትንሽ ነው የምትከልሱ። አንዴ ድርግም ካረጋችሁት ይጓጉሉባችኋል። ትንሽ ትንሽ እያያችሁ ነው። ትንሽ ትንሽ ነው እያረኩ የማዋህደው ማለት ነው። እንዳይ እንትን እንዳይል እንዳይጓጉል እንደዚ ይም ክልስ አረፉ በኋላ አሁን እንደዚህ ሆኖልኛል። እስከሚ እስከሚፈላ መጠበቅ ነው ዋው እንደዚህ ጎልናል አሁን፣ በስዷል። በቃ እዚህ ጋር ቃሪያ አለኝ። ያው ሽሮ እንደተለመደው ቃሪያ ትወዳለች። ከዛ ላይ እኔ በርበሬ አልጨመርኩም፣ ጨጓራ ስላለብኝ ብዙ በርበሬ አልጠቀምም። ከዛ ቅቤ ያልተቀለጠ የፍሪጅ ቅቤ በቃ የረቦቹ ቅቤ ነው የጨመርኩበት። አሁን በቃ ጨረስን፣ እንደዚህ ሰራን።